አሰላም ዓለይኩም ወረሕመቱላሂ ወበረካቱህ። ቤተሰብ ሰላም ሰላም ብያለው። ሰላማቸው ብዙ እቲ በል። በያላችሁበት እንዴት ናችሁ? ደህና ናቸው? የእኔ ሰላም ነኝ፣ አልሐምድሊላሂ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ የመጣሁት የሆነ ቦታ ሄጄ መጣና፣ እንዴት ዩቱብ ፈለግ ፈለግ ስታደርጉ ይሆን ነገር ታያላችሁ እና ዛሬ ያየሁት ምንድ ነው? ሱምያ ቤት ማለት ነው። እንግዲህ እንደምታያውቃት ሱምያ በየመን ትኖር ነበረ፣ የሰይድ ባለቤት ማለት ነው። እና ያው ልጆቿን ይዛ በቃ ከሱ ጋር ተጣልታ ቤት እቃ ሽጣ ምናምን ያው እንደምንም ብላ መችም አገር ገብታለች ማለት ነው። አገር ገብታ ቤተሰቦቿ ጋር ተገናኝታለች። ጥሩ ልጅ ናት። ከዛ ስናያት እኔ በፊት በጣም እከታተላት ነበር እሷን። እና በጣም ጥሩ ልጅ ናት፣ ስነ ምግባሯ በቃ ሁለመናዋ ማለት ነው። በጣም ደስ የሚሉ ጥንዶች ነበሩ፣ እኔ ሳያቸው ማለት ነው። ግን ዛሬ ግን ያው እንግዲህ ግጭት ተጋጭቶ አግብቶብኝ ነው ያለችው እና ያው አግብቶባት ሌላ እሷም በቃ ልጆቿን እዛ አገር ገባች። አሁን ያለችው ባህር ዳር ነው እንደምታያት። በባለፈውን ቤተሰቦቿ ጋር ሄዳ ነበረ ከእሱ ቤተሰቦች ጋር ሄዳ ነበረ ቤተሰቦች ጋር አይታ ሚስቱ ጋር ሄዳ ነበረ። አተገባች የተባለችው ከሀያት ቤት ሄዳ ነበር። ያው ግን አታውቃትም ነበር ሀያት፣ እና ብዙ ነገሮችን አይተናል። ግን ዛሬ ቤተሰቦቿ ጋር ሄዳ ያው ቤተሰብ ጋር መገናኘት ደስ ይላል። ምንም ቢሆን ቤተሰብ ቤተሰብ፣ እናት እናት ናት፣ ምንም ቢሆን ማለት ነው። እንኳን በሰላም ከእናትሽ ጋር ተገናኘሽ ማለት ነው። ሁለተኛ ዛሬ የሰራችው ቪዲዮ እኔ ራሱ በጣም አዘኛለሁ። ሁለተኛም ደግሞ አታለው እንኳን ለፕራንክም ተብሎም ሆነ ምንም ተብሎ ይሄ ነገር መባል አልነበረበትም። ሱምያ ማለት ነው። እኔ አንድ ነገር የምናገረው ሃይማኖት መጀመሪያ ላይ አወዳደቃችን ማሳመር አለብን ሁላችንም። እኔ ሙስሊም ነኝ፣ ግን ሙስሊምም ሆነ ክርስቲያኖችም ሆነ አወዳደቃችን ማሳመር አለብን። ለፍቅር ብለን አይደለም ሃይማኖታችንን መቀየር ያለብን አውቀ ሃይማኖቱ እንዴት እንደሆነ አውቀነው? ወደነው ሃይማኖቱን ወደ ነው ወደ ነው ካልሆነ በስተቀር እምነቴን እምነታችንን ወደን ካልሆነ የምንቀይረው ማለት ነው። ያን ሰው አፍቅረን ሃይማኖት እንቀይራለን ለማን ብለን? ለዛ ሰው ብለን ነው እንጂ እኮ እምነቱን ወደ ነው አይደለም ማለት ነው። በቃ ብዙዎች አሁን አብረው ይኖሩና እዛ ሰው ጋር ሲጣሉ ሃይማኖታቸውን ይቀይራሉ፣ ተመልሰው ወደ ቦታቸው ይሄዳሉ። ፍቅር ሲያልቅ ማለት ነው። ይሄ ማለት ምንድን ነው? ለዛ ሰው ብሎ ያንን ሰው ለማግኘት ብሎ የሚያደርገው ነገር ነው ማለት ነው። እና ሱምያ ደግሞ እኔ እስካሁን ድረስ ውስጤም አላመነም። የውሸትሽ ነው የሚመስለኝ። የእውነት የእውነት እንደዚህ ይሄን ነገር የምታደርጊ ከሆነ ለፍቅር ብላችሁ ሀይማኖትን እንደዚህ ጥሩ አይደለም ወላሄ አሁን አንቺ ሃይማኖትን አምነሽበት አይደለም፣ መጀመሪያ የገባሽው ለሰይድ ብለሽ ነው ሃይማኖትሽን የቀየርሽለት። ሰይድ ሌላ ሲያገባብሽ ግን አንቺ ሃይማኖት ሲንቀየረሽ፣ ልጆች በተለይ የሚያሳዝኑኝ ልጆቻችሁ ናቸው። ለምን ልጆቻችሁ አሁን እንግዲህ ነገ ደግሞ ሰይድ ደግሞ ይወስዳቸዋል፣ አባት ነውና ግድ ነው፣ አባት ነውና ልጆቹን ያያል። ልጆቹ ጋር ግን እንደዚህ አይነት ነገር አንቺ እምነቱን ሃይማኖቱን ከወደድሽ መኖር ትችያለሽ። ልጆችሽን ይዘሽ በቃ ቤተሰቦችን ባለ ነገር እየጠየሽ ደህና ዋላችሁ፣ ደህና አደራችሁ እያልሽ በእምነትሽ ጸንተሽ መኖር ትቼ ነበረ ማለት ነው። ግን አንቺ እምነቱን ሳይሆን የወደድሽው ሰይድን ብቻ ነው የወደድሽው። ሰይድን ስለወደድሽው ብቻ ዛሬ ቤተሰቦች አስቸግረውኛል፣ ቤተሰቦች እንዲሁኛል ለሆኝ አሁን ነገ ሰይድ ደግሞ ልታረቅሽ ነው፣ አብረን እንኖር ቢልሽ ግን አሁንም በዛው በድሮሽ ሃይማኖት ነው የምትኖሩ ማለት ነው። እናንዳንዴ ቆም ብለን እናስብ ማለት ነው። ቆም ብለን የምናስበው ምንድን ነው? አሁን ሁላችሁም በአረብ ሀገር ላይ እምነታችሁን የምትቀይሩ ምናምን ታውቃላችኋልሽ ማለት ነው። እምነት ፍቅር ሳይሆን ያንን እምነቱን ወደሹ ካልሆነም በስተቀር ሰውየውን ብቻ ወደሽ እምነትሽ የምትቀይሪ ከሆነ ተመልስሽ እዛ ቦታ መመለስሽ አይቀርም። ለማን ነው ጣጣ የምንሆነው? ለልጆቻችን ማለት ነው። ለልጆቻችን ስንት ጊዜ እነሱ እናት በተገለበጠ ቁጥር አብሮ መገልበጥ፣ አባት በተገለበጠ ቁጥር አብሮ መገልበጥ ማለት ነው። እና አንዳንዴ እምነት አንዳንዴ እንዲህ እንላለን ማለት ነው። ፍቅር የጋራ ነው፣ ሃይማኖት የግል ነው እየተባለ አንዳንዴ ብዙዎች አሁን ሙስሊምና ክርስቲያኖች ይፋቀራሉ፣ ከዛ በኋላ ይጋባሉ፣ ልጅ ይወልዳሉ፣ አብረው ይኖራሉ። ከባሏ ጋር ስትጣላ ልጇን ይዛ ሀይማኖቷን ቀይራ የራሷን ሀይማኖት ይዛ ትኖራለች ማለት ነው። እዚህ ሁሉ አለመነካካት በቃ በራሳችሁ በሀይማኖታችሁ ቁማችሁ ለፍቅር ብቻ ብላችሁ ሀይማኖታችሁ የምትቀይሩ ከሆነ አትቀይሩም። አትቀይሩም። እውነት ነው የምላችሁ። ግን እምነቱን አምናችሁበት ሀይማኖቱን አምናችሁበት ወዳችሁት ከሆነ ግን ያ ሰው እንኳን ጥሏችሁ ብሄድ እምነቱን ስለምትፈልጉት ያ ሰው እንኳን ጥሏችሁ ብሄድ ልጆቻችሁን ይዛችሁ በነበራችሁበት ትኖራላችሁ ማለት ነው። ገባችሁ? እና ሱምያ፣ እኔ እስካሁን ድረስ ቀልድ ነው የሚመስለኝ፣ እውነት አልመሰለኝም። ለማንኛውም አስቢበት። አንዳንዴ ቆም ብለሽ ማሰብ ጥሩ ነው። መጣላትም፣ ሰው ልጅ ተጣልተው መታረቅ አለ። በተለይ ሁለት ልጅ በመሀላችሁ ይዛችሁ ልጅ ተፈጥሮ እናንተ ተለያይታችሁ ትቀራላችሁ ማለት በጣም ከባድ ነው ማለት ነው። ስለዚህ ቆም ብለሽ አስቢ፣ አባታቸው እያለ ነገ መታረቅ አለ። ምንም ቢያገባ ያው እናንተ ፍቅር ካላችሁ የምትለያዩ አይመስለኝም። ግን ደግሞ እሱ ጋር ተለያየሁ ብለሽ ነገ ልጠመቅ ነው፣ ነገ ክርስትናን ልይዝ ነው ልጆቼም ክርስትና ሊነሱ ነው ምናምን እያልሽ ነው ማለት ነው። ይሄ ነገር እስኪ አንድ አንድ ቆም ብለሽ አስቢው ነው የምለው ማለት ነው። ወይ መጀመሪያ ባልገባሽበት ከገባሽ በኋላ ደግሞ እሱ ቢሄድም በእምነትሽ ጸንተሽ ኑሮሽን ብትኖሪ ነው የምለው ማለት ነው እንደኔ እና፣ እስኪ ሁላችሁም ያው አስተያየት ስጧት ለሱምያ ማለት ነው አሁን እና ይሄን ይመስላል። ቤተሰቦች ሁላችንም ከልብ አመሰግናለሁ። የምትችሉ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ማለት ነው። እዚህ አጋጣሚ እንግዲህ ሱምያን እንግዲህ ምከሯት፣ ዱዓ አድርጉላት። ኢንሻአላህ ከባሏ ጋር እንድትታረቅ በቃ ያለውን ነገር ተመቻችቶላት ሷም ባል እንትኗ ጠንታ እንድትኖር ማለት ነው። ግን መጀመሪያ ላይ ማሰብ ነው። የማትፈልጉትን ሃይማኖት እሆናለሁ ብላችሁ የማትሆኑትን ሃይማኖት ለፍቅር ብላችሁ ሃይማኖታችሁን አትሽጡ። እውነቴን ነው ምላችሁ፣ ሃይማኖታችሁን አትሽጡ። ወዳችሁት ከሆነ ችግር የለውም። ግን አሁን እሱ ሲጣላ ታያችሁ አይደለ? መጀመሪያ ላይ እሱ መስሪያ ተቀምጣ እሱ ሲጣላ ሃይማኖቷን ቀይራ መሄዱ መመለሱ ይሄ አግባብነት ያለው አይመስለኝም። እና ሁላችንም ከልብ አመሰግናለሁ። ቤተሰቦቼ የምትችሉ ላይክ፣ ሸር፣ ሰብስክራይብ አድርጉኝ እላችኋለሁ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁኝ። ኢንሻላህ አላህ በዚህ ወር ረመዳን ደግሞ የምኞታችንን አላህ ያሳካልን እንደ ሐሳባችን። ያው ረመዳን እያለቀ ነው እንደምታዩት እንግዲህ ጽሞ ከሚጠቀሙት አላህ ያደርገን ሁላችንንም፣ እንሻአላህ እና ቤተሰቦቼ ሰላም ሁኑልኝ። ቻ አመሰግናለሁ።